መዝሙር መቶ ሦስት ከቁጥር 1 ጀምሮ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽንም ከጥፋት የሚያድናት በምዕረቱና በቸርነቱ የሚከልልሽ ምኞትሽንም ከበረከቱ የሚያጠግባት ጎልማሳነትሽንም እንደ ንስር ያድሳል ኢሳይያስ 40 ቁጥር 27 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች ፍርዴም ከአምላክ ያልፋለች ለምን ትላል ለምንስ እንዴት እናገራለ አላወክምን አልሰማህምን እግዚአብሔር የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ነው አይደክምም አይታክትም ማስተዋሉም አይመረመርም ለደካማ ኃይልን ይሰጣል ጉልበት ለሌለው ብርታትን ይጨምራል ብላቴኖች ይደክማሉ ይታክቱማል ጎበዛዝቱም ፈጽመው ይወድቃሉ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ስሙ ይባረክ። እዚህ ክፍል ላይ እስራኤል በክርክር ውስጥ ናት። እስራኤል በጣም በብዙ የፍትህ ጥያቄ ውስጥ ናት። ትሚተ ኢሳይያስ ምዕራፍ 40 ቁጥር 28 የኢሳይያስ መጽሐፍ በሁለት ትልልቅ አንጓዎች የተከፈለ ነው። ከምዕራፍ 1 እስከ ምዕራፍ 39 በጣም ብዙ ፍርዶች የተላለፉበት ነው። ከምዕራፍ አርባ ጀምሮ ደግሞ እግዚአብሔር ህዝቡን አጽናኑ፣ ህዝቤን አጽናኑልኝ ብሎ የማጽናናት ድምፅ፣ የተስፋ ድምፅ፣ ቀጣይ ምዕራፍ እንዳለ የሚሰጣቸው የተስፋን ድምፅ ያወጀበት ነው። ከዚህ የተነሳ እስራኤል ፍትህን አፍቃለች፣ እግዚአብሔር አላየኝም፣ እግዚአብሔር አልሰማኝም የሚል አቋም ላይ ነው ያለችው። ከዚህም የተነሳ እግዚአብሔር እንደዚህ ይለዋል በነቢዩ ለያዕቆብ ለእስራኤል፣ መንገዴ ከእግዚአብሔር ተሰውሯል ፍርዴ ከአምላኬ ያልፋለች ለምን ትላለ? ለምንስ እንደዚህ ትናገራል? በጣም ልብ ብላችሁ ስሙኝ። ሲጀምር ቁጥር 28 አሁንም ያዕቆብ ሆይ ይለዋል። ቀጥሎስ እስራኤል ሆይ፣ ሁለቱም ማንነቶች የአንዱ የእስራኤል ማንነት ነው። ያዕቆብ እስራኤል ከመባሉ በፊት አታላይ ነበር። ያዕቆብ ደካማ ነበር። እግዚአብሔር ምን እያለው ነው? ዛሬ ጉልበት አግኝታችሁ፣ ዛሬ አቅም አግኝታችሁ ሳይሆንም ማውቃችሁ አባታችሁ ያዕቆብ አታላይ እያለ ብቻውን እያለ ያቆብዬ ተጠርቼ ተገናኝቸዋል። ስሙን የቀየርኩት እኔ ነኝ። ስለዚህ አሁንም አውቃቸዋለሁ፣ ትናንትም አውቃቸዋል። እናንተን ብቻ አይደለም አባታችሁንም ጭምር አውቃል። ደክሞ ሳላ አውቀዋለሁ። ቀን ጨልሞበት ሳላ አውቀዋለሁ። በቤቴል ብቸኝነት ተሰምቶት እያለ አውቀዋለሁ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላል? ለምን እንደዚህ ትናገራል? አላወቅም እንደ እግዚአብሔር እሱ እኮ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ የማይደክመው አምላክ ነው፣ የማይታክተው አምላክ ነው። አንዳንድ ጊዜ ውስጣችን ያለ የፍትህ ጥያቄ የእግዚአብሔርን የመልስ ጥያቄ ውስጣችን ሲሞላ ለምን እንደዚህ ይሆናል እንላል። እግዚአብሔር ለምን አልክ? እንደዚህ ውስጥ ለምን አቀመ ለምን አጉረመረመ አምላክህ እኮ የዘላለም አምላክ፣ ትናንት ጠርቶ ዛሬ የሚተው አይደለም፣ ያለና የሚኖር እንደ ሰው የሚቀያየር አይደለም። ዘላለማዊ አምላክ ነው እወቀው። እግዚአብሔርን የዘላለም አምላክ ነው። ለዘላለም ቢደገፉበት ያስደግፋል፣ ለዘላለም ቢመኩበት ያስመካል። አይለዋወጥም። እሱ ብቻ አይደለም አይደክምም፣ አይታክት። እንደውም ለደካሞች ጭራሽ ኃይል ይሰጣል፣ ብርታት ለሌላቸው ጉልበትን ይጨምርላቸው። እግዚአብሔር እንደዚህ አለ። እንደውም እግዚአብሔርን በመተማመን የሚጠባበቁ ሰዎች እነርሱ ኃይላቸውን ያድሳሉ። መጀመሪያ ሁለት የኃይል ምንጭ የሆኑ ሰዎችን ያነሳል። ብላቴኖችና ጎበዛዝት የማይደክሙ ናቸው። እነዚህ በብላቴንነት መቼም ልጃችሁ ደከመኝ ካበዛ ምን ሰርተ ነው የምትሉት? ምን አይተ ነው የምትሉት? ሕፃን ደከመኝ አያቅም አይደል። ለዚህ ነው ቁጭ በል የምንለው እግዚአብሔር ሲናገር ግን ህፃናትና ብላቴኖች እንኳን ይደክማሉ። የኃይል ምሳሌ የሆኑ ይደክማሉ። እሱ ብቻ አይደለም፣ ጎበዞች አቅም ያላቸው ወጣቶች ይታክታሉ። ነገር ግን አንድ ማይደክም ህብረተሰብ አለ፣ አንድ ማይደክም ኔሽን አለ። ምንድን ነው መለያው? እግዚአብሔርን በመተማመን የሚጠባበቅ። ዛሬ ምስራች አለኝ፣ ብዙ አዳካሚ ነገር እያለ እኛ ሳንደክም ዛሬም ምንዘምረው ዛሬም መተን ምንጸልየው ዛሬም በእግዚአብሔር ፊት ጉድ ጉድ የምንለው ምንም ኖሮን አይደለም። መጽሐፍ እንደሚል መኖሪያችን የዘላለም አምላክ እንደሆነ በእግዚአብሔር ስለተማመንን ነው። እኔ በጉልበታቸው ከሚታመኑ አይደለው። ወጣቶች ጉልበታሞች ናቸው፣ ግን ለመበርታት ወጣትነት አይደለም በአምላክ መደገፍ ነው። ይሄንን ዘመን ለማለፍ አቅም ይዞ መገኘት አይደለም አቅምን እግዚአብሔርን ማድረግ ነው። እግዚአብሔርን የሚተማመኑ ገንዘብ አቅም እኮ ነው። ጡንቻ አቅም እኮ ነው። እውቀት አቅም እኮ ነው። ግን እነዚህ ሁሉ አንድ ሲዝን ላይ ፌል ያደርጋሉ። አንድ ሲዝን ላይ ወንዝ አሻግሩ። አንድ ወንዝ የሚያሻግር አምላክ አለ። አንድ አማኝ፣ አንድ እግዚአብሔርን የሚተማመን በማንኛውም አይነት ሲዝን ውስጥ ሰንጥቆ ማለፍ ይችላል። ሌላ ላይ እምነታችሁን እንዳታረጉ። ምስጉን ነው እምነቱን እግዚአብሔር ያደረገ ይላል እዚህ ጋር የሚናገረው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንዴት? እንደ ንስር። ስለ ንስር ትንሽ ልንገራችሁ። አንዳንድ መጽሐፍቶችን ለማንበብ ሞክር ያለው። ምክንያቱም ለምንድን ነው ካልጠፋ ንስርን እግዚአብሔር የፈለገው? ንስር ክርስቲያን፣ የክርስቲያን ምሳሌ ነው። በአየር ላይ ደግሞ ንስር የአዋፎች ንጉሥ ነው። ንስር የኃይል ምሳሌ ነው። ይኖራል የሚባለው ሰባ ዓመት ነው። ሰባ ዓመት ለመኖር ግን መሀል ላይ አርባ ዓመት ላይ ሲደርስ ንስር አንድ ከባድ ውሳኔ መወሰን አለበት። ዛሬ መነግራችሁ እሱን። ንስር በጣም ትልቅ እንስሳ ነው። ከአዋፎች ሁሉ ኪንግ ነው። እንደውም የብዙ ሀያላን መንግስታት አርማቸው እና አሜሪካን ብታዩ ፍላጋቸው ላይ ሁሉ ንስር አለ። የኃይል የጥንካሬ፣ የታድሶ ምልክት ነው። የግብፅ አገርንም አርማ ብታዩ እንደ ንስር ነው ወይም ደግሞ የንስር አርማ አለበት። የኃይል ተምሳሌት ነው። ንስር በጣም ልዩ ያደረገው እላይ ሆኖ አምስት ኪሎ ሜትር ድረስ ከሰማይ ምድር ያለውን እንቅስቃሴ ማየት ይችላል። ከሰዎች አምስት እጥፍ ያክል የማየት አቅሙ የንስር ከባድ ነው። ከላይ ሆኖ ያ የሚፈልገውን ያድናል። የማየት አቅሙ የተለየ እሱ ብቻ አይደለም። በፍጥነት መብረር ሲጀምር አንድ ንስር ስፔሻል የተባለ ንስር ወደ ስልሳ አይነት ዝርያ ያላቸው ዋናው ንስር ኦሪጂናሉ የሚባለው በአንድ ሰዓት ውስጥ እስከ መቶ ስልሳ ኪሎ ሜትር ድረስ የመብረር አቅም ንስር ክርስቲያን የተባለው ያለ ምክንያት አደለ። የሚገርማችሁ አንዴ ክንፉን ሲዘረጋ ሁለት ሜትር ከሀምሳ ነው፣ ክንፉ ብቻ አንዱ ሚዘረጋው። ትክክሉ ረጅም ነው። በጣም ግዙፍ ነው። ጠቦቶችን ሁሉ ከመሬት አንስቶ ወደ ላይ ይዞ የመሄድ አቅም አለው። መንቁሩ ከባድ ነው፣ ጥፍሮቹ ከባድ ናቸው፣ ኃይሉ ከባድ ነው። ይሄ ንስር የማየት አቅም ያለው የመንጠቅ አቅም ያለው አንዴ በዚህ አካባቢ ቢያልፍ ዶሮች ምናምን የሚገቡበት ነው የሚጠፋቸው። ምክንያቱም ፓወርፉል ነው። ይሄን ንስር ግን አንድ ቻሌንጅና ተግዳሮት አለበት። ልክ አርባ ዓመቱ ላይ ሲደርስ አንድ ወሳኝ የሆነ መራራ ጽዋ መጠጣት አለበት። ያ መራራ ጽዋ የታድሶ ጉዞ ይባላል። ቀጣይ ሰላሳ ዓመቱን ለመኖር ሰባውን ቅርጥፍ አድርጎ በልቶ ለመኖር ለአምስት ወር ወይም ለአንድ መቶ ሀምሳ ቀን ወሳኝ የሆነ ጨካኝ የሆነ ውሳኔ ራሱ ላይ ያስተላልፋል። ምንድን ነው የሚያደርገው? ንስር ወደ ከባድ ተራራ ወደ ከፍታ ተራራ ይወጣል። ልክ አርባ ዓመቱ ሲሞላው አርባ ዓመቱ ላይ መንቁሩ ያረጃል፣ ጥፍሮቹ ያረጃሉ። ግን ተስፋ አለው ለመታደስ። ይሄ ንስር ወደ ከፍታ ይወጣል። ለአምስት ወር ድረስ መቶ ሀምሳ ቀን የመጀመሪያ የሚያደርገው ስንት እንስሶችን የዘነጠለበትን መንቁር ስንት ታሪክ የሰራውን መንቁር ከአለቱ ጋር እየተጋጨ ራሱን በራሱ አውልቆ ይጥላል። ጊዜ ይጠብቃል። እንደገና አዲስ መንቁር ይወጣል። ልክ አዲሱ መንቁር ሲወጣ ደግሞ ምን ያደርጋል? ጥፍሮቹን በአዲሱ መንቁር እንደገና እንደ አዲስ ነቅሎ ይጥላል። ክንፎቹ እነዛ የበረረበት አርባ ዓመት የበረረበት ላባውን ይነቃቅላል። አምስት ወር የሚፈጅ የታድሱ ጊዜ መቶ ሀምሳ ቀን መቶ ሀምሳ ቀን ብሎ ከቆየ በኋላ እንደ አዲስ አዲስ ጥፍር ያወጣል፣ አዲስ ላባ ያወጣል። ኃይሉ ሰላሳ ዓመት የሚያስቀጥለው ሆኖ በአዲስ መንፈስ እንደገና በከፍታ እየበረረ ከዛ ከወጣበት የታድሶ ዋሻ ይመለሳል። መጽሐፍ ቅዱስ እግዚአብሔርን በመተማመን የሚጠባበቁ ሰዎች ኃይላቸውን የሚያድሱት እንደ ንስር ነው። እንደ አዲስ ይመጣል፣ ሌላ ሰላሳ ዓመት ይኖራል። የሚገርም እኮ ነው። ክርስቲያን የተመሰለው በንስር ነው። ቅድም መዝሙር መቶ ሶስት ላይ ጎልማሳነትሽን አለ እግዚአብሔር በዳዊት ባባታችን እንደ ንስር ያድሰዋል። እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣል። ንስር አድሶ እንደሚወጣ ይወጣል። ይገርማቸዋል። በትዳሩ ራሱ ይገርማል። የንስር ባህሪ ሊያገባ ሲፈልግ ሴቷ ንስር ዝም ብላ አደለም እሺ የምትለው ታሪኩን ስታጠኑ በደንብ ስታነቡ መጀመሪያ ከባድ የሆነ እንጨት ትቆርጥና ወደ ከፍተኛ ቦታ እየበረረች ይዛ ትሄዳለች እና ትለቀዋለች። ያ እንጨት መሬት ሳይነካ ተገለባብጦ ተገለባብጦ በአየር ላይ ይይዘውና መልሶ ይሰጣታል። አሁንም በቃ ትመጠናላት ትለው መልሳ ትጥለዋለች። አጋጣሚ ሊሆን ይችላል። ምክንያቱም ነገ ልጆቹን እንደዚህ ነው በንስር ክፍ የሚሸከመው ሁለተኛም ዙር ትጥሏለች፣ እንደገና አምጥቶ ይሰጣታል። ሶስተኛም ትጥሏለች። ከዛ በኋላ በቃ ይሄ አባት መሆን ይችላል ባል ታረጓለች ማለት ነው። ጌታ ኢየሱስ ስሙ ይባላል። ሚገርማችሁ ቤቱን ሲሰራ ንስር ከአራት አይነት ወይም ከሶስት አይነት ነገር ነው። መጀመሪያ እሾ ያደርግበታል ጎጆው ላይ፣ ቀጥሎ ከእሾ በላይ ደግሞ ሳር ያደርግበታል። ከሳሩ በላይ የጥንቸል ቆዳ ወይም ደግሞ ላባዎችን ያደርጋል። እንቁላሎቹ እዛ ነው የሚፈለፈሉት። የመጀመሪያ ልጆቻቸው በጣም ይሞቋቸዋል፣ ላባ ስላለ። ንስር ግን አስተዋይ ነው። ይሄ እናንተ ህይወት ነው። ቀስ እያለ እድሜያቸው እየጨመረ ሲሄድ፣ ላባውን ስብስብ እያረገ ያወጣና ይጥለዋል። ምን ይበቀራል? ሳር እንደ ላባ አይመችም። ስለዚህ ልጆቹ እርፍ ብለው አይተኙም። ይንቁነጠነጣሉ። ሳሩ ይወጋቸዋል። ከዛስ ክንፋቸውን ማንቀሳቀስ ይጀምራሉ። አንዳንዴ እኮ እግዚአብሔር እንደዚህ ነው። ከውስጥ ኮንፈርቴሪያህን ዞር እየተገላበት ከምተኛበትን ዞር እንድጸል ይፈልጋላ ካለ፣ በለዚያስ 24 ሰዓት ነው የምተኘው። ላባውን ያነስ ጌታ ሆይ ትላለ። ሳሩ ላይ ሶስት ቀን ታውጃለ። እግዚአብሔር አሁንም ዝም አይለ። ቀጥ ሲልና ደግሞ ሳሩን ያወጣል። ቀጥሎ ምን አለ? ያፈጠጠ እሾ እሾሁ ላይ መቀመጥ ያቅታቸዋል። ስለዚህ ቀስ እያሉ እየበረሩ ወደ ዛፍ ቅርንጫፍ ይሄዳሉ፣ ምክንያቱም እሾ ላይ ሚተኛ የለም። እሱ ብቻ አይደለም፣ ከትልቅ አለት ጋር ወይም ደሞ ቤቱን ከሰራበት ዛፍ ላይ ድንገት ይመጣና ልጆቹን ገፍትሮ ይጠላቸዋል። ከዛስ ይገለባበጣሉ አየር ላይ በፊልምም ካያችሁ ከዛ፣ በንስር ክንፍ እግዚአብሔር እስራኤልን ተሸከመ የሚለው ትዝ ይላችኋል፣ ዘዳግም ላይ ይሄድና ከታች ይገባና በክንፎቹ እንደገና ያነሳችኋል። አሁንም ወደ ላይ ይዟቸው ይሄዳል። ሳያቁ መብረር ይለምዳል። እንደ ንስር ኃይላቸው። ለቤቱ ታማኝ ነው፣ ለልጆቹ ታማኝ ነው ንስር። ስለዚህ ክርስቲያን የተመሰለው በንስር ነው። ኃይሉን ያድሳል። ከዚህ በኋላ ምን ያህል ጊዜ እንደምንቆይ አናውቅም። እግዚአብሔር ግን ለታድሶ ዘመን ሰጥቶናል፣ ተስፋ አለ። ለመታደስ ንስር ጋር መድከምና መታከት ከታድሶ ምዕራፍ በኋላ አይኖርም። ይሄ ወር እንደ ንስር የምንወጣበት ወር ነው። ይህ ወር ኃይሌ የሚታደስበት ወር ነው። ታድሶ ለእኔና ለቤቴ ሆኖልኛል። በጸሎ ታድሶ፣ በህይወት ታድሶ፣ በአገልግሎ ታድሶ። በኢየሱስም የሚያድስ መንፈስ ይነካቸዋል። አይደክሙም፣ አይታክቱ እንደ ንስር ኃይላቸውን ያድሳሉ። ያደከማችሁ ይመታ። ህይወታችሁ ላይ ደካማነትን ያወጀ ይመታ።